እና ሳማ በጣም በቃ በጣም በጣም በሃይሚ በውስጡ በቃ ብዙ እሳት ረመጥ ነው የያዘው እና እሱን ነገር ነው አሁን እያወጣ ያለው። እግዚአብሔርን ጭራሽ ምንም በቃ ብላችሁ ቪዲዮውን ብቻ አይታችሁ መረዳት ትችላላችሁ። በቃ እሱ ራሱ ሲናደድበት የቆየው የዛይሶ ሲጊዜ የዳኒ ጊዜ ነበረውን። ታሪክ ነው እያደረገ ያለው አሁን ድርጊቱ ማለት ነው። ግን ይሄ ነገር ግን በጣም ያልሆነ ቦታ ወስዳቸዋል። ከዚህ በፊት ታውቃላችሁ ከሶሲ ጋር በሰሩ ፕራንክ ላይ ምን አይነት ነገር እንደተፈጠረ ታውቃላችሁ። ብሩኬ ግን አሁን እሱም ተናዷል፣ እሷም በቃ ጥሩ ሙድ ላይ አይደለም። ያሉት እነዚህ ልጆች ግን መጨረሻቸው አሁን ላይ እያስፈራኝ ነው። ምክንያቱም ብሩክ በፊት የተናደደበትን ፓርት ነው አሁን ሀይሚ ላይ ማንጸባረቅ የሚፈልገው። ሲያንጸባረቅ ደግሞ በጣም በዛ በቃ በጣም ማለት ነው፣ ከምነግራችሁ በላይ ማለት ነው። ውድ ቤተሰቦች ለማንኛውም እኔ እንጃ ፈጣሪ በመካከላችሁ ይግባ ነው የምለው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? አለ ደህና ነኝ እኔ እግዚአብሔር ይመስገን፣ ሰላም ነው። ጨረቃዎች ከቻሳ ብለዋል፣ ግን በልደት ስንጠብቅ ጭራሽ በሌላ። ለነገሩ ዛሬ የብሩኬ ተራ ነው። የብሩኬ ተራ ስለሆነ የብሩኬ ቤት አይለቀቅም። የጨረቃዋ ማለት ነው ያው ተራ በተራ ነው ቪዲዮ የሚጭኑት። ይሄን ታውቃላችሁ ብዬ ተስፋ አደርጋለሁ። ሜቢ ነገ ወይ እንጠብቃለን፣ ነገ ሊሆን ይችላል። ከዛ ውጪ ዛሬ ብሩኬ ተራ ስለሆነ ተራው የእሱ ቤት መጫን ስለማይችል፣ የሷ ልደት ሊሆን ይችላል። ምክንያቱም ልደቷ ልደቷ በራሷ ቤት ነው መጫን ያለበት ማለት ነው ሶ እንግዲህ ምን ብዬ እንደመላቸው አላቅም። በጣም በጣም የሚከብድ ነው አሁን ብሩክ እያደረገ ያለው እንዳለ በቃ እሷ ዳኒ ጋር ስታደረግ የነበረውን ስሜቱን ነው እንዳለ እያሳየ ያለው ማለት ነው። በቃ እንዴት እንደተናደደባት በቃ፣ በዛን ያህል ሲከራከራት፣ በዛን ያህል ሲጨቃጨቃት የነበረ ሰዓት ይቅርታ ሲላት እምቢ ያለችበት ፓርት፣ ከዳኒ ጋር የሄደችበትን ፓርት፣ ያንን ነገር ነው አሁን ለእሷ እያሳያት ያለው ማለት ነው። ሀይሚ ደግሞ ለመቋቋም እየሞከረች ነው ግን አረ በጣም ይደብራል። እግዚአብሔርን እውነት ለመናገር በጣም ነው የሚደብረው። ጭራሽ ብሎ ብሎ ዛሬማ ሳማት! ይሄ ደግሞ ሳማት ምናምን የሚለው ነገር ያኔ ምንድነው ላይቭ ላይ ባለፈው እንትና ጋ ማን ነው ስሙ ጋ ቁጭ ብለው ይሄ ማን ነው የዱባዩ ቢኒጋ ቢኒጋ ሃይሚን ቢስማት ሃይሚን ብላት እንዲብላት ምናምን እያሉ እያወሩ ነበር በሷ ፋንታ። ይሄው እንዳን ስሙ ቁጭ አይችልም እንደዚህ ነው ምናምን ስትሉት ይኸው የምታወሩት ወሬ ማለት ነው፣ ወዳልሆነ ነገር ነው ሰውን የሚወስደው ማለት ነው። ስለዚህ ለሀይሚ እንደዛ ያላደረገበት ምክንያት አለው። እች ልጅ ደግሞ በእሱ ሕይወት ውስጥ ምንም ነገር ምንም አያቃትም። ስለ ሶሲ እንኳን ሲያወራ እየሰማችሁት ነው። ስለ ሶሲ ስትል ያለውን ነገር ስለ ሶሲ ሰምታችኋል። ሶሲ ምን ያክል ሬስፔክት እንዳለው። ሊንዳ ጋ ግን ምንም አይነት ነገር ሊንዳ፣ ኦሬዲ በቃ ፊልም ትሰራለች፣ ፊልም ትሰራለች። ሆኖም እዚህ እሱ ጋም ስራ እና ስራ እንደሆነ እንደገና ደግሞ ከዳኒ ጋር ሰርታለች ላላችሁት፣ ከዳኒ ጋር ሰርታለች። ዳኒ ነክቷታል ይሄ ጉቶ ምናምን አላለም። እንደው ወይኔ በሳቅን የሞትኩት የሰው ልጅ ባለባበሳ አይቶ መገመት አይቶ መገመት አይቶ መገመት ይከብዳል። ሶሲ በጣም ምርጥ ልጅ ናት ነው ያለው። እንግዲህ የሶሲ ጋር ያው እሷም ያው እሷም እየተናገረች ነው። ዳኒ ጋር ዛሬ መታ ነበር። እንደውም ዳኒ ለመታረቅ ፈልጎ ሶሲ ከህይወት ያውጥቻለሁ አልፈልግም እያለች ነው። ዛሬ እንደውም አሪፍ ቪዲዮ ሰርታ ነበር ሶሲ በዳኒ ቤት ማለት ነውና ሁሉም ለመቀራረብ ሞክረው ነበረ። ሀይሚም እንግዲህ ወደ ቡሩኬ በተቀራረበችበት ሰዓት ብሩኬ ደግሞ አጅሬ እንግዲህ እስከ ዛሬ የተናገረችውን ነገር ፕራንክ መሆኑን ስትነግረው እንዴት በዚህ ልክ ታዋርደኛለች ብሎ እንግዲህ በዛን ሰዓት አልታየውም። እሷን እንዳያጣት ነበር ቀን ከሌሊት እንዴት እታረቃታለሁ እንዴት ነው ማገኛት? ገነት ሆነችብኝ። እሷን ለማግኘት ብሎ እንግዲህ ያው ስልኳንም ዘግታበት ነበር። ብቻ ብዙ ነገር ውጣ ውረድ አሳልፈዋል። ያንን ሁሉ ነገር ሴቭ አድርጎ ዛሬ ላይ ደግሞ እሱ በተራው ለመበቀል እያንዳንዷን ነገር በቃ በማንኪያ በማንኪያ በማንጋ ፈትፍቶ ማጉረስ ነው የቀረው። ብሩኬ የመሬ ነው ማለት በጣም ሀይሜ እንድትናደድ እያደረጋት ነው። በቃ በጣም ማለት ነው ኦቨር፣ በቃ ኦቨር እንድትናደድ እያደረጋት ነው ያለው ማለት ነው። አለምንም ጥርጥር በቃ አለምንም ምክንያት በቃ፣ ይሄ ነገር ይሄ ቪዲዮ የሚሰራው ለቅናት በቃ ምን እንደሆነ በቃ ለምንድነው የማታከብረኝ የሚለውን ነገር ነው በቃ ግን በጣም ያሳዝናል። እግዚአብሔርን በዚህ ልክ ባትፈታተኑ። እኔ እንደ አንድ ተመልካች እውነት የምሬ ነው፣ ብሩኬ ቢበቃ በጣም ጥሩ ነው ብዬ ነው የማስበው። የምሬ ነው። እውነት ሀይሚኮ ዳኒ ጋር ብትሄድም ያኔ ተጠጋግተው ፎቶ ተነስተዋል። እንደው ደግሞ እድሏ ሆኖባት እድሏ ሆኖባት ዳኒ እንኳን እንዳይቆይላት ከጎኗ እንዳይሆንላት ዳኒ እንኳን እሱም ያው በሚስቱ ምክንያት ተራራቀች፣ ተጣላች። ሶ አሁን ደግሞ እንደገና ሌላ ሰው መፈለጉ ራሱ መከራ እኮ ነው። እናንተ ዬ ኧረ ከባድ ነው በእናታችሁ። ለነገሩ ችግር የለውም እንትን ብሩኬ ጋሶሲ ውጭ ሌላ አይደለ ሊንዳንዞ የመጣው ፣ ስለዚህ እሷም በነገራችን ላይ እስካሁን ሶሲን ነው ይዞ የመጣው፣ ብሩኬ በፊትም ሶሲን ነው አሁንም ሶሲን ነው። ሌላ አዲስ ይዞ አልመጣም። ስለዚህ ሃይማኖትም ዳኒ ነው ዛ የመጣቸው። አሁን እንግዲህ ደግሞ አንዱን ጎትታ ትመጣለች እሷ። ከዛ ቤተሰቦች ቻላርጉት። እንግዲህ እነሱ እናት የመንፈስ ቦታ ሲሄዱ አንድ ላይ ነው የሚሄዱት። ሰላም እንኳን ተወለድኩኝ ብላ ዛሬ ተሰናብታ ነው የመጣቸው። በእርግጥ የላዳ ታክሲ ነው ምናም ብላችኋል፣ ግን አይመስለኝም እንደዛ ሶ እንግዲህ እኛ ምን አይገባን፣ እኛ ባየነው ልክ ነው። እኛ ምን ምንናገራቸው ያው ሰው የዘራውን ነው የሚያጭደው፣ ያልዘራውን አይደለም። እኛ ተዉ ብለናል በፊትም የሀይሚ ጊዜም እኔ ታይብያለሁ፣ በጣም ነው ታያልኩት። ምክንያቱም ወንድ ልጅ በዚህ ልክ መዘርጠጥ መልሶ መዘርጠጥ ነው የሚመጣው። ገባቸው አደለ? አሁን በዛን ሰዓት እንደዛ ባትሆን እሷ ከአንድ ቀን ከሁለት ቀን በኋላ ይቅርታ ብታደረግለት ኖሮ ዛሬ ላይ ይሄ ልጅ ሌላ ቦታ ማይሄድም፣ እንደዚህ አይሆንም። ኖርማሊ፣ በትክክለኛ ህይወት ለራሱ በቃ እንደዚ አይነት ነገር ሲደረግ እንዲህ ነገሮች እንዲመጡ መንገድ መክፈት ነው በቃ ገባችሁ። የራሳችሁን ፍቅረኛችሁን ጓደኛችሁን የጎደለ ነገር ካለ ነግራችሁት ጎደለውን መሙላት ከቻላችሁ መሙላት፣ መሙላት ማትችሉ ከሆነ እንዲያስተካክል ነግራችሁት መያዝ ነው እንጂ እንደዚህ ልቅቅ ማድረግ ችግሩ ይሄ ነው። የሚያመጣው ችግር ይሄ ነው። ሌላ ያል ሌላ ይሄዳን አለቀ፣ በቃ ህይወት በቃ እንደዚህ ናት። ስለዚህ ይሄ ብሩኬ ቪዲዮ አንድ እና አንድ አንደኛ ክብሬ ነክተሸዋል ነው ለሃይሚ፣ ሁለተኛ ነገር በቃ አንታ በቃ ማየት ይፈልጋል። በቃ በጣም እንድትቀና የሚያደርገው ነገር በማንኪያ ፈትፍቶ ማጉረስ ነው። የቅናት መድኃኒት በማንኪያ ፈትፍቶ ማጉረስ ነው። የቀረው ብሩኬ ምሬ ነግዚያሌ ዝም ብላችሁት ቪዲዮን። እኔ በዚህ ልክ ብሩኬ እንደዚህ ሲሆን አይቼው አላውቅም። በዛ ላይ በቃ እስከነ ማብራሪያው ሲናገር ምናምን፣ እስኪ ዝም ብላችሁ አዳምጡት። በቃ ቪዲዮ ርእሱ ራሱ የሚሰራው ቪዲዮ ራሱ ለምን እንደሆነ ይገባችኋል። በቃ አንድ በቃ ሀይሚ ማናት፣ ሀይሚ ምንድናት የሚለው በቃ የውስጧን እንደዚህ በጭንቅላቷ ያሰበችው ያለመችው እኔ ማንኝ፣ ሴት ልጅ እንደ ሻንጣ ይዘው እንደዛ መባሌ በቃ ቆጭቶታል። ገባችሁ? ሰው ያፈቀራችሁ ሰው የፈለጋችሁትን ያክል ጥግ ድረስ ያምናችኋል። በዛ ልክ ደግሞ እንድትታመኑለት ይፈልጋል። ሶ አሁን ብሩኬ እያረገ እየተናገረና እያለ ያለው እንዴት በዚህ ልክ ግልጽ ሆኘላት እንዴት እንደዛ ትለኛለች ነው እያለ ያለው አሁን ዝም ብላችሁ አዳምጡት ቪዲዮውን። እኔ ነብሩኬ እያገዝኩ አይደለም። የሚሰራው ስራ በጣም ጥሩ አይደለም። ሴት ልጅም ሆኜ ማየቸዋለሁ። ምንም አፍቅረንም አይተነዋል፣ ተፈቅረንም አይተነዋል። ይሄ ይሄ አዲስ አይደለም፣ ግን በጣም ነው የሚከብደው፣ እየሆነ ያለው ነገር በጣም ይከብዳል። በሱ ጊዜም በእርግጥ በጣም ብዙ እንትኖችን አሳልፏል፣ ብዙ ችግሮችን አሳልፏል። በጣም የተበሳጨበትም ጊዜ ነበረ፣ እንዳያችሁት ቪዲዮ እንዳያችሁት ነው። ብዙ ያለፋቸው ነገሮች አሉ በብስጭት አሁን ላይ ግን ሀይሚን ለማበሳጨት አንድና አንድ ቆርጦ የተነሳበት ድራማ ነው መቼ ጀምሮ መቼ እንደሚያልቅ አላቅም ሜቢ እንግዲህ አላቅም ብቻ እኔ እንጃ የአሁኑ የሚከብድ ይመስለኛል እየሄዱ ያሉበት ነገር እኔ ተነጋግረው ካልሰሩት ይከብዳል ብዬ ነው ማስቡ ምክንያቱም በየቀኑ እንደዚህ አይነት ነገር በዛ ላይ ምንም አይነት ነገር ረእሰ ያስተላልፉም ሌንዳ ደግሞ እንደምታየዋ ትፈርታለች እንደውም ሶሲ ትሻላለች ሶሲ ሶሲ እኮ ቢያንስ እንዴ ብዙ ነገር ታደርጋለች። ግን ደስ የሚለው ነገር ደስ የሚለው ነገር ትንኩስ ያደርጉና በብሩኬ ጀርባ ነው የሚከለሉት ማለት ነው። ሃይሚ ጋ አይጋፈጧትም። ሃይሚ ጋ አይጋፈጡም። ደስ የሚሉት ከብሩኬ ኋላ ነው የሚሆኑት። ሁለቱ ናቸው የሚፋጠጡት፣ ብሩኬና ሃይሜ ናቸው። እና በዚህ አጋጣሚ ከሊንዳ ሶሲ ትሻላለች ብዬ አስባለሁ። ምክንያቱም ሶሲ ቢያንስ ፍጥጥ ብላ ትናገራለች፣ ምናምን ማስረዳት ማውራት እንኳን ባችል ትናገራለች። ሊንዳ እኮ ምንም ቃል ዛሬ ያው ሁለት ፍሬ ነው ምናምን ትናንትና አንድ ፍሬ ብቻ የተናገረችው እንደውም ለምን ዝም አልሽ? ምናምን እንደ ዝም አልሽ ዝም ነው ያለችው ምናምን ስለተባለች ነው ዛሬ ራሱ ይችን ቃል አውጥታ የተናገረችው እንጂ አትናገርም ነበር። የሳማት ደግሞ ሳማት ስትለው አልሳማትም ብለው ትናንት ላይ ብላይ ሲሰሩ ነበር። የምሬ ነው ሲያወሩ ነበር። ሳማት እስኪ ስትለው አልሳማትም። ስለዚህ ምንድነው የሆነ ነገር ብለው ነበር። ያንን ነገር ነው መልሶ ለእናንተ እንትን ያላችሁ ዛሬ የሳማት ሳይፈልግ በግድ በስማም። አረ ቡቡዬ፣ ይደብራል ይቅርብህ። እንደዚህ ሰው እንዲህ አለኝ ብለህ አትስራ። ምክንያቱም አስፈላጊ አይደለም፣ በእናንተ በሁለታችሁ መሀል አስፈላጊ አይደለም። ባይሆን በቃ ይበቃታል። ሌላ ጊዜ ትበቀላታል። ሀይሚ መበቀል ነው ያው አላማ አንድና አንድ ያስታውቃል። ሀይሚ መበቀል ነው። ሶ ግን ቢበቃ ብዬ እኔ ምርጫዬ ነው። ወንድማችን በቃ እውነት ነግረህናል። ገብቶናል የምትሄድበት ጥግ የቪዲዮ ጥግ ገብቶናል። ግን ይበቃል ከዚህ በላይ ብዬ አስባለሁ። በዛሬው ቀን እንኳን በልደቷ ቀን እንኳን ብታሳልፋት ምናለ። ቆይ ቡቡዬ፣ ወይኔ ጉዴ። እናንተም ሳትጠሩ ቀራችሁ አይደል? አይ ግን አይታወቅም። ነገ ሊለቀቅ ይችላል፣ ነገ ማለት ነው። ምክንያቱም ዛሬ ያው የብሩክ ተራ ነው። እነሱ በአንዴ ሁለት አይለቁም። ይሄ ያለ ነገር ስለሆነ ተራቸው የተከበረ ስለሆነ ግዴታ ነው። ሰው እንግዲህ አላቅም። ከነገ በኋላ ነው እንግዲህ አቶ አቶ በፍቃዱ ዩቲዩበርን ሞቅሰው። ምክንያቱም እሱ ያወራው ወሬ ስለ ሀይሚ ልደት እንግዲህ የሌለ ወሬ ነው ያወራ የነበረው እና እስኪ ነገ አይቼ ሀይሚ ቤት ነገ አዲስ ሌላ ነገር ከተቀየረ ከልደት ውጪ ከሆነ ቤቢ በቃ እንትና የሚያወራው ውሸት ነው ማለት ነው። ዛሬ ራሱ ቀን ሙሉ ደስ ብሎ ነዋል ነው ምናምን ሀይሚ እንዲሆነች ምናምን በቃ ቢያንስ እንኳን ብሩኬ ባይኖርም እንኳን ከሌሎቹ ሰዎች ጋር ታከብራለች ብለን ነው ተስፋ ያደረግን የነበረው ማለት ነው። ነገር ግን አልተሳካም። አልተሳካም ነው የሚባለው ወይስ ምንድ የሚባለው ነገ ቢለቀቅስ ቢዶ ያታወቅም ሊለቀቅም ይችላል። ወይ ደግሞ እንግዲህ ከብሩኬ ጋር ስታረቅ አከብራለሁ ብላ ሊሆን ይችላል። አይታወቅም። ዛሬ እንደምትመጣ ሊ እንዳታቅም ነበረ ብሩኬ ያው ይቅርታ ሊያስጠይቃት ነው ይዞ የመጣው እና እሷ ነከትም አላደረገችው። ግን እኔ እኔ ማለት ሀይሚ ቢያደረገኝ ማለት ነው ብልጥ ነው ቶን ሀይሚ አሁን በቃ ምንም አልፈልግም ይቅርታ አድርጌ ልሃለሁ ብላ ጉትት አድርጋ ነበር። አንቺ ሂጂ በቃ በመጣሽበት፣ እኔ እሱን እፈልገዋለሁ ብላ የዛ ብትሄድ በጣም ጥሩ ነበር ብዬ አስባለሁ። እንደዛ ቢሆን ጥሩ ነበር ብሩኬ የሚፈልጋ እንደዛ ይመስለኛል። ይቅርታ አድርጌ ልሃለሁ በቃ አታስፈልግም እሷ ሄድ እኔ እንደዛ ብዬሽ ነበር እኔ ሆን ማዋረዳ እሷን ማለት ነው ከዛ ምን ይላሉ እሱ ይቅርታ እንድትለው አይደለ የፈለገው ይቅርታ ታርግለታለች ከዛ በኋላ እሷን ሂጂ እሷን ሂጂ ማለት በቃ እሷ እንድትሄድ ይፈልጋለ ይቅርታን ይቅርታን ያፈለግከው አይደለ ይሄው ይቅርታ አድርጌልሃለሁ እኔና አንተና እንሂድ እሷ ትሄድ በቃ እንደዛ ነበር ማለት ያለባት ሀይሚ ማለት ነው። ሶ እንግዲህ አላቅም አንዳንዴ የድራማው ድራማቸው በምን አይነት መልክ ጀምሮ በምን እንደሚጨርሱትም ስለም አላቅ። እኔ ግን እንደገባኝ እንደዛ እንድታደርግለት ይመስለኛል ብሩኬ ያሰበው ማለት ነው። አሁን እሱ ይቅርታም መጀመሪያ ጠይቆ ስለነበረ አሁን በሁለተኛ እሱ ይቅርታ ይፈልጋል ይመስለኛል፣ ምክንያቱም ሀይሚ ለተናገረችው ንግግር ምናምን እሱም እንደዛው። ሶ ያኔ ውስጤ መጨረሻ ላይ ሙዚቃውን ሰምታችሁታል ያለው ሙዚቃው ማለት ነው ና አንዳንድ ነገሮች በውስጥ ይቀራሉ፣ እንደዚህ አይነት ነገሮች። ስለዚህ አሁንም ቢሆን ወደማይሆን ነገር ውስጥ እየገቡ ነው እነዚህ ልጆች ሳይታወቃቸው፣ ተለያይተው እየቀሩ ነው። እውነት ነው። የምር የምር የምር ስላችሁ ዝም ብላችሁ ቪዲዮውን እዩት። ብሩክ እውነት ብታቆም በጣም የተሻለ ነው ብያስባለ። ምክንያቱም አይኖ ተጎድተሃል፣ እናቃለን። በዚህ ልክ በጣም እንደተጎዳ እናቃለን፣ ግን በቃ ይቅር ካንተ፣ ይቅር ካንተ ይለፍ። አንተ ተሽለ መገኘት መቻል አለብህ። ለሴት ልጅ ማለት ይከብዳል። ይሄን ያህል ፍቅረኛ ሌላ ሴት አቅፎም እንደዚህ ጉንጭ ድረስ መሳም፣ ኧረ በጣም ይደብራል። እውነት ብሩኬ ይደብራል። የምሬ ነው። እንግዲህ ለማንኛውም እኔ ምንም ምለው ነገር የለም። ቡዬ ተነክቶ ነው ባይነካ ኖሮ አይነካም። እኔ ምንም ማለት አልችልም። ውድ ቤት ሰዎቼ ያው ተናግሯል፣ ተበድያለሁ ብሏል። አልተበደልም ማለት አንችልም። አይተናል እያየን ደግሞ ምንም ሴት ልጅ ብሆንም የተበደለውን ነገር ደብቄ መስራት አልችልም። ውድ ቤተሰቦች፣ የምትሳደቡ ሰዎች ስላላችሁ ነው ይሄ ለእናንተ የምነግራችሁ። ምክንያቱም ስለተነካ ነው፣ በሞራሉ ነው የመጣችበት ሀይሚ። እሱም ደግሞ ፕራንክ ነው፣ ስለዚህ ምንም ማድረግ አይቻልም። እና ለማንኛውም ውድ ቤተሰቦቻችን ሰላም ጤና ይብዛላችሁ። እንግዲህ ጥሩ ጥሩ ነገር ምንዘማበት ጊዜ ያምጣልን።